ኤርሜላ ልክ አስገባታለሁ፣ በእርግጠኝነት ማለት ነው። ምክንያቱም እኔ ለሱ አላንስም። በትክክል አስተካክላታለሁ ብዬ ተስፋ አደርጋለሁ። ምክንያቱም መውጣት ስላለባት ማለት ነው። ምንም አታረግም፣ እሱም ፍላጎት የለውም። ያው ዝም ብላ ነው እንትን እያለቻለችው እንግዲህ፣ እንደዛ ነው መሆንም ያለበት። ሰላም ሰላም እኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንዴት ነበር ባህል፣ አሪፍ አለፈ ወይ? እንዴት ነው? በያላችሁበት ጥሩ እንዳሳለፋችሁ ተስፋ አደርጋለሁ። ያው ቤተሰቦች እንግዲህ ሰሞኑን ትንሽ ጠፍቼ ባችኋለሁ። እና ያው የጠፋውበት ምክንያት ደግሞ ትንሽ በዓል መስቀል ለኔ ብዙም ጥሩ አይደለም። ማለት ያው ብዙ ጥሩ ያልሆኑ ነገሮች የማስታውስበት በዓል ነው። ማለት ያው ግልጽ ለማድረግ እናቴንም ያጣሁት ልክ እንደዚሁ በመስቀሌ ዛሬ አመት ነው እንደዚሁ። ከዛ በኋላም ብዙም ያው ጥሩ ነገር የለም ተደጋጋሚ የሆነ ትንሽ ችግሮች ምናምን አጋጥሞኛል። ግን አሁን እግዚአብሔር ይመስገን እና ቤተሰቦች እንግዲህ ያው በእንደዚህ አይነት እንትን መስቀል ብዙም አድለውም፣ በቃ ብዙ የሚያስጠሉ ነገሮች የሚያስታውሱ ነገሮች ስላሉ ብዙም ያው በዓልን አላከበርኩም። እና ለዛም ነው የጠፋውባችሁ። ጥሩ ሙድ ላይ ምስላል ነበርኩኝ ማለት ነው። እና እንዴት ነበር እናንተ ጋር ግን? አሪፍ አሳልፋችኋል? ጥሩ ነበረ? ይሁን እንግዲህ እና ቤተሰቦች ምንድ ነው ዛሬ የምላችሁ፣ እንግዲህ ያው ትንሽ ሩታን አግኝቻት ነበረ። ሩታን አግኝቻት ነበረ እና ትንሽ ከሷ ጋር ማውርተናል፣ ያለውን ነገር አውርተናል። ቤተሰቦች እንግዲህ እንደምታውቁት አብርሃምም ታሞተኝቷል፣ ብዙም ላገኘው አልቻልኩኝም። እሷን ግን አግኝቻት አለው፣ ያለውን ነገር ከሷ ጋር አውርተናል። ሄር ሚላንም ቤተሰቦቿን እጃናግሪያቸዋለሁ ቤተሰቦች እንግዲህ አሁን የሆነ ነገሩ ግልጽ እየወጣ ይመስለኛል ሳስበው። የሆነ እናንተን ቪዲዮን እያያችሁት ከሆነ ነገሩ ግልጽ ሳይወጣ አይቀርም። ያው ከሩታ ጋ ያለው ነገር በጣም እየተቋጨና ያለቀለት ያከተመለት ጉዳይ ሆኗል። እንግዲህ ያው ምክንያቱም ካብ አብርሃም እያደረገ ያለውን ነገር እያያችሁት ነው

እሷ በሌለችበት ቤት ውስጥ በሌለችበት ሰዓት እሱ ኤድሜላ አጠገቡ ሆና ምን ምን ታደርግ እንደነበረ ምናምን እያያችሁ ነው። ስለዚህ ይሄ አሁን አዲስ ነገር እኔ ማውራት የለብኝም ያው ያያችሁት ነገር ስለሆነ ማለት ነው። ስለዚህ ይሄን ነገር በቃ መቋጨት ይሻላል በሚል ደምድመነዋል። ይሻ እኔም እንደዛ የሚሻል ነው ይመስለኝ። ምክንያቱም ሰው ያው እርቅ የሚፈልግ ሰው እንደዚህ አይደለም። መታረቅ የሚፈልግ ሰው ያለውን ነገር ማረጋጋት ምናምን ነው እንጂ ያለበት እንደ አዲስ እንትን ማለት የለበትም የሆነ እሷን እዚህ ጋ የሆነ ነገር እያለ የሆነ እዚህ ጋ እንዲ እሷን ፈልጋታለሁ ወዳታለሁ እንዲ ለእሷ ታመምኩ እያለ እዚህ ጋ ግን የሚያደርገው ነገር ምንድን ነው ቤት እሷ በሌለችበት ቤት ጠርቶ እያየችሁት ነው እንግዲህ ይሄ የሆነ ከሰው የማይጠበቅ ተግባር ይመስለኛል እንደኔ ማለት ነው ስለ ዚህ እኔ የሩታ መመለስ አልደግፈውም። ተመልሳ ከሱ ጋር አንድ የመሆን እንትኗን አልደግፈውም። እኔ ባትሆንም ደስ ይለኛል። እንግዲህ ያለውን ነገር ተቀጣጥረናል። ያው እንደነገርኳቸው አሁን እጅም ያላገኘዋቸው ምንም፣ እኔ ያው እንደነገርኳቸው ጥሩ ሙድ ላይም ስላልነበርኩኝ ነው ያው እና ያው ጥሩ ሙድ ላይ ስላልነበርኩኝም እና የነበረው ነገሩም በቃ ብዙም ደስ አይልም። ለዛ ነው እጅም አላገኘኋቸው። እንግዲህ ያው አሁን ነገ ከነ ጉዳ ምናልባት አገኛታለሁ። ያለውን ነገር ማለት እኔ እንድትበረታ ነው ምነግራት፣ አግራት ቤተሰቦች እንጂ የሚደብራችሁ ካላችሁ ይደብራችሁ እንጂ እኔ እንድትበረታ ነው። በሱ እንትን ላይ ምንም ፍቃደኛም አይደለሁ ምን ምንም ደስተኛም ስላልሆንኩኝ ምክንያቱም አብራም ጥሩ ነገር እያረገ ስላልሆነ ማለት ነው። እኔ ምንም የሱ ነገር በቃ ብዙም አልተመቸኝም እና መለያየቱን እኔ እኔም ደግፈዋለሁ ማለት ነው።

እናንተም ያለውን ነገር እያያችሁ ስለሆነ ብዙም እሷን ባትጫኑና እሷ ላይ ባትፈርዱ ደስ ይለኛል። በቃ የራሳችሁን ውሳኔያችሁን በቃ ከአየሩ ጋር ብታደርጉት ካለ ኮንዲሽኑ ጋር ትክክል ከምታዩትና ከምትሰሙት ብቻ ሳይሆን ከምታዩት ነገር ጋር ብታደረጉት አሪፍ ነው እላለሁ። ለምን የእሱ የሚያደርገውን ያው እያያችሁ ስለሆነ አሁንም አብርሃም አብርሃም የምትሏላችሁ ያንን ነገር እንድታስተካክሉ ነው እና ይሄን ነው ምለው። ሌላ ደግሞ ማለት ነው ዋነኛና ዋነኛው ሄርሜላን የሄርሜላን ቤተሰቦች አግኝቻቸዋለሁ። ያው እሷ ተደብቃለች፣ ብዙም ለመገኘትም ፍቃደኛ አይደለችም። ግን ቤተሰቦቿን አግኝቻቸዋለሁ ያለውን ነገር አውርተናል። ብዙም ያ ቪዲዮ ላይም መግባት አልፈለጉም። ግን ማለት ነው የምታደርገው ምናምን ነገር በሙላ ቤተሰቦቿ እራሱ በጣም እንዳፈሩባት ነው እና በጣም በቃ በጣም ሞራላቸው እንደተነካ ነው። እንግዲህ ምክንያቱም ባሳደጓት ልክ አይደለም እያገኟት ያሉት ባሳደጓት ልክ አይደለም። ያንን ነገር ደግሞ ከቤትም አፈንግጣ መውጣቷን ነው እኔ የሰማሁት። ጭራሽ ማለት ነው ምክንያቱም ደና ቤተሰቦች ነው ያሏት የተማሩ ደና የሚያስተውሉ ስነ ስርዓት ያላቸው በስነ ስርዓት ያሳደጓት። ግን እሷ ይሄንን ነገር በቃ ይሄ አጉል ምንድነው የሚባለው እንዴት ነው ልቅ የሆነ በራሷ በቃ ቤተሰብን አልታዘዝ ብላ ነው ከቤትም ወጥታ አዲስ አበባ የገባቸው ወደዚህም ነገር የገባቸው አሁንም ምናልባት እኔ እያልኩ ያለሁት ወይ ደግሞ የሌላ ሰው እጅ ሊኖርበት ይችላል ሌላ ከጀርባው ነው ሳንቲም ከፍሎ ምናምን ወይ አስፈራርቶ እንደዛ አይነት ነገር እንድታረግ እያስገደዳት ያለ ሰው ይኖራል ወይ ደግሞ የእውነትን ፍቅርም ሊሆን ይችላል አላውቅም ያ ያው ቤተሰቦቿን ጋ ምንም የቤተሰቦቿ እጅ እንደሌለበት የቤተሰቦቿ እጅ የለበትም። ቤተሰቦቿ ምንም ያውቁት ነገር የለም። እና ቤተሰቦቿን የምትሰድቡ ሰዎች በቃ እዚህ ጋር ቴክ ቤተሰቦቿን አትናገሩ። እና ያው የራሷ እንትን ነው ጋጦወጥነት ነው የራሷ ውሳኔ ነው እንጂ የቤተሰቦቿ አይደለም። ራሷ የሆነ እምቢተኝነት አለባት። ለዛ ነው ቤተሰቦች እና ያን ነገር ደግሞ እንግዲህ ያው እንደነገርኳችሁም ሌላ ሰው ሄዶ ተደጋጋሚ እንትን እየቀረበባቸው ስለሆነ ያው እንግዲህ ያስተካክሏታል የሚል ተስፋ አለኝ። ወይ ደግሞ ይመጣጠናሉም አብረው እንትን ይላሉ። እንግዲህ አላቅም አብረው የሚሆኑ ይመስለኛል፣ የሚመጣጠኑም ይመስለኛል። ግን ለሩታ አብርሃም ከዚህ በላይ እኔ ይመጥናታለም ብዬ አላስብም። ያው ለሱም ተገ ለሷም ትክክ ትክክለኛ ባል ነው ብዬ አላስብም። ምክንያቱም የባል እንትን የለውም። በቃ የባል ምንድነው? የባል እንትን የለውም። ምንም ባል የሚያረገውን እንትን እያረጋ አይደለም። በቃ ትርኢቱም እያደረስ ሲጀምር አንድ አምስት ቀን ምናምን የቀራት እሷም ልትወልድ ያው እንግዲህ ያው እግዚአብሔር በሰላም ይገላግላት፣ በሰላም ልጇን እንትን ካለች። ያው ሌላው ቀሪ ነገር ነው፣ ከወለደች በኋላ ምን እንደሚፈጠር እግዚአብሔር ነው የሚያውቀው። ግን በእርግጠኝነት ያው ጥሩ ነገር እንደሚገጥማት ተስፋ አድርጋለሁ። ደግሞ ይገጥማታል። ምክንያቱም ማንም ያው ከአብርሃም ጋር አብራ ተለጥፋ አልተወለደችም፣ ከአብርሃም ጋር አብራ እንትን አላለችም። ሁሉም ያው ፈጣሪ ያገናኘዋል። እንግዲህ ፈጣሪ በራሱ ሰዓት ማይሁሉዋቸው ሲያበቃ ይቆማል ማለት ነው። ስለዚህ ያው እንግዲህ ለቸው ያብቅቷል ወይ ደግሞ ከወለዱ በኋላ እስቲ ከወለደች በኋላም እንደፈጠረ ስለማይታወቅ እስቲ እንደዛ ነው የሚሆነው። ሄርሜላ ግን ማለት ነው በቃ ምንም ማለት፣ አንዳንድ ቤተሰቦች አላችሁ እንትን የምትሉ ቤተሰቦቿ ያው ምንም እንደማያውቁና ምንም ውስጣጃቸው እንደሌለ በጣም ከነሱ አፈንግጣ እንደወጣችና በራሷ እንትን እንደምትል ነው ቤተሰቦች እንግዲህ፣ እኔን መረጃ የደረስኩበት። ስለዚህ እሷን እንግዲህ ሀያ የሚል የሚያስታግሳት ሰው እንግዲህ ፈጣሪ ያስታግሳት። ካልሆነ ደግሞ እኔ በሚያስታገስ ባለብኝ ሰዓት እስቲ የሩታን እንትን ልስማ ና ሁኔታውን በትክክል መመለስ ካለባት ከአብርሃም ጋር መሆን ፍላጎቷ ከሆነ እኔ እንትን ሩ ሄርሚላን ልክ አስገባታለሁ በእርግጠኝነት ማለት ነው። ምክንያቱም እኔ ለእሷ አላንስም። በትክክል አስተካክላታለሁ ብዬ ተስፋ አደርጋለሁ። ምክንያቱም መውጣት ስላለባት ማለት ነው። ምንም አታረግም። እሱን ፍላጎት የለውም። ያው ዝምብላ ነው እንትን እያለች ያለችው። እንግዲህ እንደዛ ነው መሆንም ያለበት አይመስላችሁም? ቤተሰቦች እና ቤተሰቦች እንግዲህ ዛሬ መጣወት ትንሽ ነገር እንግዲህ ልበላችሁ ብዬ ነው፣ ሩታንም እንዳገኘዋት እንዳወረዋትና ያው አብርሃምም እንግዲህ ፈጣሪ ካንተ ጋር ይሆን። ያው ህመም ምናምን እንግዲህ ህመም ለሰው ልጅ የመመኘት ጥሩ አይደለም። እንግዲህ እኔ ማለት እግዚአብሔር ይማርክ፣ ያው እንደ ምንም እንደ ሰውኛ ፈጣሪ ይማርክ። ምንም እንግዲህ ማድረግ አይቻልም። ገና ገና ብዙ ገና ብዙ አንተ ከዚች ልጅ ጋር ካላቆምክና ከኤርሜላ ጋር ካላቆምክና በስነ ስርዓት ህይወትን የማትመራ ከሆነ ገና ብዙ ከዚህ በላይ ሊገጥም ይችላል። ስለዚህ ያንን ደግሞ ያው እንግዲህ አቅሙ ካለ ትወጣዋለ ብዬ ተስፋ አድርጋለሁ። በጣም ብዙ ነገር ሊገጥም ይችላል ገና ወደፊት ማለት ነው። ምክንያቱም ሲቀጥል አንድ ደግሞ እሷ ባፈራችው ቤት እሷ ባፈራችው ንብረት ምንም ቢሆን እሷ አልፈልግም ምንም ብላ ብትወጣም እሷ ባፈራችው ንብረት እሷ ባፈራችው ንብረትና እንትን ባሞቀችው ቤት ማንም ሴት ገብታ ልታጨመላልቅ ምናምን አችልም እሱ መብት የሚላትም እኔም ዝም አልላትም። ማንም ዝም አይላትም። ወይ ወጥተ ከቤት ይዛት ወጥተ ውጪ እንደፈለክን ት ማለት ትችላለህ። ካልሆነ ደሞ እሷን በውጪ ታገኛታለህ። አለዛ አብርሃት ወጥተ ውጪ እንደፈለክን መሆን ትችላለህ እንጂ ከቤት ውስጥ ታስወጣታለህ፣ ታስወጣታለህ። እዛ ቤት ካሁን በኋላ ሄርሜላን ቤት ውስጥ ባገኛት እኔ ነው ያድርገኝ። አብርሃም፣ ይሄ ቀጥታ ልታገኘኝ በቃ ፈቃደኛ ስላልሆንክ ብቻ ይህን መልእክት ልንገርህ። ይሄን ቪዲዮ ማየትክ ስለማይቀር ማለት ነው ማንም ባሞቀው ቤት ማንም ገብቶ መጨፈር አይችልም። ገብቷል። በቃ እሷን የምትመርጥ ከሆነ ውጪ ታገኛታለ። ውጪ እንደፈለጋችሁ መሆን ትችላላችሁ። በቃ እዛ ቤት ግን እሷን ይዘ መግባት አትችልም። ምክንያቱም ሩታ ብዙ መስዋዕት የከፈረችበት ብዙ የደከመችበት ይሄን ቤት ለማስተካከል ብዙ የለፋችበት ስለሆነ በቃ በእሷ ባሞቀችው ቤት ማንንም ሴት ይዘ መግባት አችልም። እሱ ኤርሜላን አገኛለሁ ስትል ወጥተ ማለት ነው። ኤርሜላም ደግመሽ እዛ ቤት ባይሽ ማለት ነው። ደግመሽ አሁን እዚህ እንደተደበቅሽው ቤተሰዊ ለባል ለመስቀል መጥታ እዚያ ነው ያለችው፣ ግን ልታገኘኝ ፈቃደኛ አይደለችም፣ ተደብቃለች። እንደተደበቅሽ አትቀሪም ውጪና እንደው እንትን ካለሽ እንገናኛለን። ካልሆነ ደግሞ እኔ ዳግመኛ አዛ ቤት ሩታ ባሞቀችው ቤት አንቺ ባገኝሽ፣ እሷ በተቀመጠችበት ወንበር ላይ ባገኝሽ የመጨረሻሽ ነው የሚሆነው። ይሄን ቪዲዮ በደንብ ታይዋለሽ ኤርሜላ፣ የመጨረሻሽ ነው የሚሆነው። ልብ አርጊ፣ በደንብ አዳምጪ። እዛች ቤት እግርሽ እንዳይረግጥ። አንቺም አይደለሽም፣ ይዞሽ የመጣው አቤልም ቢሆን ማለት ነው ያልቀላል። አቤልም ይሄ የመጨረሻ ማስጠንቀቂያ ነው የሚሆነው። የመጨረሻ አቤልም ብትሆን ብሩክም ብትሆን በቃ፣ ማግኘት ከፈለጋችሁ ማገናኘት፣ ማጣበስም፣ ምንም ከፈለጋችሁ ወታችሁ እዛው በግል ማገናኘት ወይ ሌላ ቦታ ይዛችሁ ሄዳችሁ ማገናኘት ትችላላችሁ። እዛች ቤት ግን ሁለቱም ማገናኘት አትችሉም። አብርሃምም ብትሆን እሷም ማግኘት አትችልም እዛ ቤት። ይሄን ነገር በደንብ አድርገ ስማኝ። አንቺም በደንብ አርገ ስሚኝ፣ ኤርሜላ ማለት ነው። ይሄን ያህል ልጅቷ ዝም ስላለች አንዳንድች ዝም ሲባልም ደግሞ የሆነ ትዕግስት ፍራቻ አይደለም። እሷው አውቃ ዝም ብትልም እንደ ፍራቻ አድርጋችሁ እንዳትቆጥሩት። ይሄንን ነው የምላችሁ። ቀጣይ ቪዲዮ ላይ እስኪ ምናልባት ሩት እየሽ ካለችና እንትን ካለች ከተሻላት የሆነ መገናኘት እንትን ካላትም የሆነ ያው ትንሽ ከለቀቃ ድካሙ እስታገኛትና የምናወራውን ነገር እናወራለን። እስከዛ ድረስ ግን ሄርሜላ ተጠንቀቂ፣ ተጠንቀቂ። ዳግመኛ እዛች ቤት እንዳላገኝሽም፣ እዛች ቤት እግርሽን ነው የምሰብረው። እዛች ቤት እንዳትገቢ ነግሬሻለሁ። ይህም መልእክት አስተላልፉልኝ ለሄርሜላ። አመሰግናለሁ። ደህና ሁኑ ቤተሰቦች።